ቋሚና ጊዜያዊ ሥራ ዕድል መፍጠራቸውንም ገልጸዋል።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 በለውጡ መንግስት ብርሃን አይተናል። ብልጽግና ለኛ ብርሃናችን ነው ማለት ነው። ስለዚህ ይሄን እድል የሰጡን እናንተንም አጋጣሚ ሆኖ ይሄ ነው እዚህ ተሰርቶ እንድናገኝ እድል የሰጡን ክቡር ጠቅላይ ሚኒስትር እንደ አንድ ታንኪ ምትል ነው።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 የነበረበት ቦታ መሆኑ ተረድቶ ነው። ከዛ ያንን አውቆ የተከበረው ጠቅላይ ሚኒስትር ይሄንን አውቆ በጣም ድጋፍ እንዳደረገና እ ብዙ ለኢንቨስቲንግ ያደረገ ተነግረናል። በጣም ደስ ይለናል። እኛም ደግሞ በሱ ባይኖር ኖሮ ብዙ እዚህ ሀገር ፈላጎት ቢኖርም አንድ ኢትዮጵያዊ ሆነን አንድ አንድ አይን ነበር። ባሁን ሰዓት ሂዱ ጎብኙ ተደሰቱ ሲለን ደስ ቢለናል።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 ለመነጋገርን መደጋገፍን መሪ ያደረገ ከመሆኑ አንፃር ይሄ እጅግ በጣም ለሀገር በተለይ ለህዝብም ጭምር እጅግ በጣም ጠቃሚ ነው። ዘላቂ የሆነ ልማትም ጭምር የሚያመጣ ነው። ምክንያቱም አንድነት ሲኖር ሁሉ ነገር የሚሰራው